በተግባር በተጨባጭ ከገጠመውና ከደረሰበት አንጻር የሚያስተላልፍላችሁ መልእክት አለው። እናም እርሱ ባስተላለፈው መልእክት ወደ ለውጥ ጉዞ ትጀምራላችሁ ብዬ ተስፋ አደርጋለሁ። ሰላም አሌይኩም ያቋኒ ያቋኒ ነረጅል ቅልም ግንብላ አንጀራ ረጅል ብዱን አንጀራ አሰላም አለይኩም ወንድሞቼ፣ ወንድሞቼ ሆይ አሁን እያናገርካችሁ ያለሁት ድምፅ ማውጫ ሳጥን የተበላሽቶ ያለ ድምፅ ማውጫ ሳጥን ነው። አደራመላችሁ ራሳችሁን፣ እኔ የወደቅሁበት እንዳትጥሉ ከማጨስ እንድትርቁ ነው። አላሁ አክበር። በማጨስ ላይ ላሉ ወጣቶች የምትላቸው ነገር ካለ? ወንድሞቼ ሆይ ዛሬ ላይ ሆኜ ምን ነው ማጨስ ባለመድኩ፣ ጭራሽ ባልሞከርኩት ኑሮ ብዬ እመኛለሁ። እንዴት ነው የምታወራው? ድምፅ እንዴት ነው የሚወጣለህ? ለተመልካቾች መሳሪያውን ልታሳያቸው ትችላለህ? ያለሱ ምንም ድምፅ ማውጣት መናገር አትችልም ማለት ነው። ላ ኢላሃ ኢለላህ በፍጹም ምንም አንድም ፊደል አይወጣም። ወላሂ ለዓዚም ይህ ከባድ መልእክት ነው። ወላሂ ለዓዚም ጠንካራ፣ እጅግ በጣም ጠንካራ መልእክት ነው። ለእያንዳንዱ ሺሻ አጫሽ፣ ለእያንዳንዱ ሲጃራ አጫሽ ከዚህ ገዳይ አጥፊ የአፎ ኢንሱስ እንዲርቅና እንዲቆጠብ የተላለፈ ከባድ መልእክት ነው። አላህን እንፍረው። አላህ ስብሓነሁ ወተዓላ እንዲህ ብሏል አላህንም የሚፈራ ሰው ለእርሱ መውጫን ያደርግለታል። ከማያስበውን በኩል ሲሳይን ይሰጠዋል። ወላሂ በሲጃራ ማጨስ ካንሰር እንድትሞቱብን አንሻም። ሚስትህ ልጆችህ፣ ወንድሞችህ፣ እህቶችህ፣ ቤተሰቦችህ በአጠቃላይ በየሆስፒታሉ ከካንሰር በሽተኛ ጋር እንደሚንገላቱት አስታማሚዎች በአንተ ምክንያት እንዲንገላቱ አንፈልግም። አላህ በዚህ ሱስ የተጠመዱ ወገኖቻችንን በሙሉ ከዚህ ይገላግላቸው። ወጣቶቻችንን ያስተካክልልን። የምታስተላልፈው ተጨማሪ መልእክት ይኖርሃል? ወንድሞቼ ሆይ በገዛ እጃችሁ ወደ ሞት እንዳትንደረደሩ። ሲጃራ ሞትን የሚያፋጥን ገዳይ መርዝ ነው። አላህ ለጀነት ያብቃችሁ፣ መጨረሻችሁን ያሳምርላችሁ። በጊዜ ከዚህ የህይወት ቁማር ጨዋታ እንዲርቁ እመክራቸዋለሁ ሁሉም ራሱን በራሱ ከመግደል መቆጠብ አለበት። የድምፅ ማውጫ ሳጥን የለኝም። የምናገረው ድምፅ ማጉያ መሳሪያ በመግጠም ነው። ሞት ሲመጣ አላህን በመገዛትና በመታዘዝ ላይ ሆነው ይመጣቸው ዘንድ ከዚህና መሰል ሱሶች በቶሎ ራሳቸውን እንዲያረቁ አደራላለሁ። አላህ ለመልካሙ ሁሉ ይግጠማቸው።